ሰላም ጤና ይስጥልኝ፣ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ማክሰኞ ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ ባክብሮት እጋብዛለሁ። በትግራይ ያለው የፖለቲካ ሁኔታ አጥፊ ነው ሲሉ ሌትናል ጀነራል ታደሰ ወረደ ተናገሩ። በትግራይ ትግራይ ክልል በትናንትና ሁለት የሃይማኖት ተቋማት ጉባኤ የተከናወነ ሲሆን በዚህ መድረክ ላይ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌትናል ጀነራል ታደሰ ወረደ ንግግር አድርገዋል። በንግግራቸውም በትግራይ አሁን ያለው የፖለቲካ ሁኔታ አጥፊ ነው፣ ይህ ጥፋት እንዳይከሰት የመከላከል ስራ መስራት አለብን ያሉት ፕሬዚዳንቱ ጨምረውም ፖለቲከኞች የፈጠሩት ችግር የትግራይ ዋና ጉዳይ እንዲረሳ አድርጎታል። ሁሉም አካላት የትግራይን ችግር በኃይል መፍታት እንደማይቻል ሊረዱት ይገባል በማለት መልእክት አስተላልፈዋል። ሲቀጥሉም በአሁኑ ወቅት በትግራይ ያለው አደጋ ማሸነፍ የሚቻለው በሰላማዊ መንገድ በአንድነትና በመግባባት ነው ብለዋል። በጉባኤው ላይ ከስምንት የሃይማኖት ተቋማት የተውጣጡ አንድ መቶ አስር የሃይማኖት አባቶች እና የጽህፈት ቤት ኃላፊዎች መገኘታቸው ተገልጿል። በዚህ ጉባኤ ላይ የሃይማኖት አባቶች ትግራይ ሰላምና አንድነት ያላቸው ሚና በሚል ርዕስ ጥናታዊ ጽሑፍ ያቀረቡት አቶ ካልአዩ በ1993 የህወሀትን ክፍፍል ጠቅሰው በመሪዎች መካከል ያሉ አለመግባባቶች በሰላማዊ መንገድ ካልተፈቱ አደጋው ከባድ መሆኑን ማስረዳታቸው ተዘግበዋል። በመዲናዋ በቀን በትንሹ አራት ሕጻናት መንገድ ላይ ተትተው እንደሚገኙ ተገለጸ። በአዲስ አበባ ከተማ በትንሹ በቀን አራት ህጻናት የተለያዩ አካባቢዎች መንገድ ላይ ተትተው እንደሚገኙ የከተማ አስተዳደሩ የሴቶችና ህጻናት ማህበራዊ ጉዳይ ቢሮ ለአሃዱ ገልጿል። ቢሮው ወላጆቻቸው መንገድ ላይ ትተዋቸው የሚሄዱ ህፃናት ቁጥር ከጊዜ ወደ ጊዜ እየጨመረ ስለመምጣቱም አስታውቋል። በተለያዩ ምክንያቶች በመንገድ ላይ ተተው ወይም ተጥለው የሚገኙት ህፃናት አብዛኛው ጊዜ ጤነኛ ሆኖ እንደማይገኙ የተናገሩት የቢሮው ኃላፊ ወይዘሮ ቆንጂት ደበላ በዚህ አይነት መልኩ የተገኙ ከ280 በላይ ህፃናት ክበበ ጸሐይ የህጻናት መርጃ ማዕከል ውስጥ እንደሚገኙ ገልጸዋል። በሌላ በኩል የከፋ የምግብ ችግር ያጋጠማቸው ከ38500 በላይ ህጻናት ቢያንስ በቀን አንድ ጊዜ ምግብ እንዲያገኙ ለማድረግ በ26 ማዕከላት ምገባ የሚካሄድ ሲሆን ከህጻናቱ ጋር በተያያዘም ለማሳደግ የሚፈልግ የሀገር ውስጥ ጉዲፈቻ የበዛ መምጣቱንም አንስተዋል። የልዩ ፍላጎት ያላቸው ህጻናት በተመለከተ በትምህርት ቤቶች ትምህርቱ እንዲሰጥና ትምህርት ቤቶችም እንዲበዙ ለማድረግ ስራዎች እየተሰራ መሆኑን የተገለጸ ሲሆን ሮ እድገት ውስንነት እና የባህሪ እክል የገጠማቸው ልጆች አስፈላጊ እገዛ እየተደረገና ና ስራዎች እየተሰራ መሆኑንም ተመላክቷል። በ2017 ዓ ም ብቻ በአዲስ አበባ ከተማ ከ137 በላይ ቤተሰቦች በህጋዊ መንገድ በሀገር ውስጥ ጉዲፈቻ ልጆችን ከመንግስት ተቀብለው ለማሳደግ ወረፋ እየተጠባበቁ መሆኑን ሚኒስትሩ ስለማስታወቁ አሃዱ ሬዲዮ ዘግቦ ነበር። ናይጀሪያ ለመጀመሪያ ጊዜ የምድር የነዳጅ ኤክስፖርት በማድረግ ታሪክ መስራቷን አስታወቀች። በደቡብ ምስራቅ የሀገሪቱ ክፍል የሚገኘው የኦታኪክፖ ተርሚናል መጋቢት ዘጠኝ ተመርቆም ነበር። በ50 አመታት ውስጥ የተከፈተ የመጀመሪያው ብሔራዊ የምድር ነዳጅ ማስተላለፊያ ተርሚናልም ሆኗል። የማምረት አቅሙ በቀን 360 ሺህ በርሜል ሲሆን በ750 ሺህ በርሜል የማከማቸት አቅም ያለው እስከ 300 ሚሊዮን ሊሰፋም ይችላል ተብሏል። በኢንቨስትመንት ደረጃ 400 ሚሊዮን ዶላር በመጀመሪያው ምዕራፍ፣ በሁለተኛው ምዕራፍ 1.3 ቢሊዮን ዶላር ፈሰስ ተደርጎበታል። ዲዛይን ደግሞ በናይጄሪያው ኩባንያ ግሪን ኢነርጂ ኢንተርናሽናል ሊሚትድ እንደተሰራም ተገልጿል። ፕሬዚዳንት ዶናልድ ትራምፕ 12 ሀገራት ላይ የጣሉት የጉዞ እገዳ ተግባራዊ መሆን ጀመረ። በአሜሪካው ፕሬዚዳንት ዶናልድ ትራምፕ የተፈረመውና የ12 ሀገራትን ዜጎች ወደ አሜሪካ እንዳይገቡ የሚገድበው የጉዞ እገዳ ትናንትና ሰኞ እለት ተግባራዊ መሆን ጀምሯል። መመሪያው ከትናንትና ጀምሮ በሀገሪቱ ላይ በተግባራዊ ሲሆን በቀጥታ የታገዱት 12 ሀገራት አፍጋኒስታን፣ ሚያንማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያና ሱዳን እንዲሁም የመን ናቸው። ተማሪም አዲሱ መመሪያ ከቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ላይ ጥብቅ የኢሚግሬሽን ገደቦችን ጥሎ ይገኛል። ምንም እንኳ ይህ ሰኞ ዕለት ስራ ላይ የዋለው የጉዞ እገዳ ከተጠቀሱት ሀገራት የሚመጡ ዜጎችን አዲስ የቪዛ ማመልከቻ የሚከለክል ቢሆንም እገዳው ቀደም ሲል የተሰጡ ቪዛዎችን እንደማይሰርዝ መመሪያው ላይ በግልጽ ተቀምጧል። ነገር ግን ከዚህ ሳምንት ጀምሮ ከተዘረዘሩት ሀገሮች አዲሱ የቪዛ ማመልከቻዎችን የሚያስገባ ግለሰብ በልዩና አስገዳጅ ሁኔታዎችን ካልሆነ በስተቀር ማመልከቻው ወዲያውኑ ውድቅ ይሆናል ሲል አናዶሉ ዘግበዋል። የአውሮፓ ህብረት የህብረቱን የባህር ዳርቻዎች ብዝሃ ህይወት ለመጠበቅ ያለመ የውቅያኖስ ስምምነት ይፋ አደረገ። የአውሮፓ ህብረት የአውሮፓን የባህር ዳርቻዎችና በባህር ውስጥ እንዲሁም በዙሪያው ያለውን ብዝሀ ህይወት ለመጠበቅ አዲስ የውቅያኖስ ስምምነት መፈራረሙን አስታውቋል። የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር ሌየን እንዳሉት ይህ የአውሮፓ ህብረት አላማ ሀያ በመቶ የሚሆነውን የአውሮፓ የባህር ውስጥ ስነ ምህዳር እንደ አውሮፓውያን አቆጣጠር በ2030 እንዲያገግም የሚያደርግ መሆኑን ገልጸዋል። ፕሬዚዳንቷ አክለውን በአምስት ዓመታት ጊዜ ውስጥ የፕላስቲክና የንጥረ ምግብ ብክለትን በግማሽ ለመቀነስ እንጥራለን ብለዋል። በተጨማሪም ተፈጥሯዊ መኖሪያዎች ወደ ነበሩበት እንዲመለሱና የባህር ዳርቻዎች ከአየር ንብረት ለውጥ ተጽዕኖ ውጤታማ በሆነ መንገድ እንደሚጠበቁ ፕሬዝዳንቷ ገልጸዋል። እንዲሁም በዓለም ዙሪያ ላሉ 50 ፕሮጀክቶች ላይ ለሚሰሩ ሳይንቲስቶችና ጥበቃ ባለሙያዎች አንድ ቢሊዮን ዩሮ እንደሚመደብ ቃል ገብተዋል። የአውሮፓ ኮሚሽን ስምምነቱን ባሳለፍነው ሀምስ ይፋ ያደረገ ሲሆን ስትራቴጂው አባል ሀገራትን በመደገፍና ከባህር ዳርቻ ጋር የተያዙ ህጎችን በማሻሻል የውቅያኖስ ጥበቃና መልሶ ማቋቋም ላይ የተተኮረ መሆኑን ዩሮ ኒውስ ዘግቧል። የአርጀንቲናው ፕሬዝዳንት የስፔኑን ጠቅላይ ሚኒስተር ሳንቼዝን በድጋሚ ሽፍታ ሲሉ ተሳደቡ። የአርጀንቲናው ፕሬዝዳንት ጃቬር ሚሌ በማድሪድ በተካሄደ ዝግጅት ላይ የስፔኑን ጠቅላይ ሚኒስተር ፔድሮ ሳንቼዝን ተሳድበዋል። ተመሳሳይ ጥቃት ከአመት በፊት መሰንዘራቸው ተከትሎ ሀገራቱ ወደ ዲፕሎማሲያዊ ግጭት ውስጥ መግባታቸው ይታወሳል። በእሁድ ምሽት በማድሪድ ኢኮኖሚክ ፎረም ዝግጅት ላይ ሚሌ በቀጥታ የሳንቼዝን ስም ሳይጠሩ የአካባቢው ሽፍታ ሲሉ ተደምጠዋል። የጠቅላይ ሚኒስትር ሳንቼዝ ጽፈት ቤት ስለ ጉዳይ አስተያየት ከመስጠት ተቆጥቧል። እንደ ኤውሮፓውያን አቆጣጠር በ2023 መጋባደጃ ላይ የአርጀንቲና ፕሬዚዳንት ሆነው የተመረጡት ሚሌ የቅድሞ የቴሌቪዥን ፕሮግራም አዘጋጅ የነበሩ ሲሆን አስገራሚና ያልተለመዱ ድርጊቶችን ስልጣን ከያዙ ወዲህ ማድረጋቸው ቀጥለዋል። እንደ ኤውሮፓውያን አቆጣጠር በጉንበት 2024 ሚሌ በማድሪድ ውስጥ በነበረ ሌላ ፕሮግራም ላይ የጠቅላይ ሚኒስትሩን ሳንቼዝን ሚስት ቤጎና ጎሜዝን ሙሰኛ ብለው መጥራታቸው ይታወሳል። አስተያየቱ ዲፕሎማሲያዊ አለመግባባትን አስከትሎም ይገኛል። የስፔን መንግስት የአርጀንቲና ፕሬዝዳንት ይቅርታ ለመጠየቅ ፈቃደኛ ባለመሆናቸው አምባሳደሩን ለብዙ ወራት ከቦነስ አይረስ ማስወጣቱ ይታወሳል። አርጀንቲና በማድሪድ ያላትን አምባሳደር ባታስወጣም ፕሬዝዳንት ሚሌ ሳንቼዝን ትዕቢተኛ፣ ጨቋኝና ፈሪ በማለት በጥፍ ተሳድበዋል። ጎሜዝ ስለ ሙስና በቅድመ ምርመራ ላይ ትገኛለች። እሷና ባለቤቷ ግን ምንም አይነት ጥፋት እንዳልፈጸሙ ክደዋል። ኢራን የእስራኤል በርካታ ሚስጥራዊ ሰነዶች በእጇ ማስገባቷን ገለጸ። የኢራን የደህንነት ባለስልጣን የእስራኤልን በርካታ ሚስጥራዊ ሰነዶች በእጅ ማስገባቱን ይፋ አድርጓል። የኢራን የደህንነት ሚኒስተር ኢስማኤል ሀጢ በሀገሪቱ ብሔራዊ ቴሌቪዥን ላይ በመቅረብ ኢራን በሰራቸው የተሳካ ኦፕሬሽን የእስራኤልን የኒውክሌር ፕሮግራምን የተመለከቱን ጨምሮ በርካታ ሰነዶች በእጇ ማስገባቷን ተናግረዋል። ሚኒስትሩ በንግግራቸው በወታደራዊ በኒውክለራዊና በሳይንስ ዘርፍ ያሉ በርካታ የእስራኤል ሰነዶችን በእጃቸው ማስገባታቸውን ተናግረዋል። መረጃዎቹ እንዴት ኢራን እጅ እንደገቡ ያልገለጹት ሚኒስትሩ ከተገኙት መረጃዎች መካከል እስራኤል በቀጠናው ውስጥ ያላት የኒውክለር ቦምብ ብዛት ምን ያህል እንደሆነ ያየንበት ነው፣ አንዳንድ ሰነዶችን በቅርቡ ይፋ ይሆናሉ ሲሉ ተናግረዋል። ኢራን በእጄ የገብተዋል ካለቻቸው ሰነዶች መካከል እስራኤል ከምዕራባውያን ሀገራት ጋር ያላትን ግንኙነት የሚያሳዩም እንደሚገኙባቸው